ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያነበበችውን ሁሉ ሳት ተረጉማ አታልፍም? አታልፍ ንባቡን ብቻ አትይዝም፣ በእያንዳንዱ ነገር መሠረት ላይ ተርጉማ ነው የምትነሳው። የመጀመሪያው ነጥብ ይሄ ነው። ምን ማለት ነው ይሄንን? ስንል ምልጃ ማለት ምን ማለት ነው? ምልጃ ማለት በየትኛውም ሰዋሰዋዊ ትርጉም፣ ምልጃ ማለት አንዱ ስለሌላው የሚለምን አንዱ ስለሌላው የሚጸልይ ማለት ነው። ምልጃ ማለት ጸሎት፣ ለራስ የሚደረግ ልመና ነው። ልመና ግን ለሌሎች ሲቀርብ ምልጃ ነው የሚባለው። ልብ በሉ፣ ጸሎት ለራስ የሚደረግ ልመና ነው። ልመና ለሌሎች ሲቀርብ ነው ምልጃ የሚባለው። ስለዚህ ኢየሱስ አማላጅ ነው ካለ በቀጥታ የሰዋሰው ትርጓሜ ለሰው የሚለምን ለሰው የሚጸልይ ነው እያልነው ነው። አማላጅ ነው ካለ ቀጥተኛው ቃሉ ይሄንን ነው የሚለው። ምልጃ ማለት ይሄ ስለሆነ ታዲያ አማላጅ የማንለው ለምንድን ነው ከተባለ ወይም አሁን አማላጅ አይደለም የምንለው ለምንድነው ከተባለ ከዚህ የምልጃ ትርጉም ተነስተን ስናየው ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መጽሐፍ ላይ ግልጽ ትምህርት የማሻማ እውቀት ስለሰጠን ነው። ምን በዚያን ቀን በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ስለመሄዱ ይነግረናል። አገልግሎቱን ማጠናቀቁን ይነግረናል። የመጣበትን ተልእኮን መፈጸሙን ይነግረንና እሄዳለሁ ይላል። ከዛ በኋላ ምን አለ? በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን የምለምን አይደለሁም ነው። ልብ በሉ፣ ትርጓሜያችን ስለ ሌሎች የሚለምን ነው አማላጅ የሚባለው ቃል። ስለ እናንተ አብን የምለምን አይደለሁም ብሎ ከደመደመው እንዴት ነው አማላጅ የምንለው? ልመናና ጸሎትን ለሌሎች የሚያደርግ ከሆነ መላጅ የሚባለው ክርስቶስ ከሄደ በኋላ በስሜ ትለምናላችሁ እንጂ እኔማ አብን አለምንም እያለ ነው። ስለ እናንተ አለምንም ማለት ስለ ሌሎች ስለ እናንተ አለምንም ማለት ነው። ስለዚህ የመጀመሪያው ትርጉማችን ምልጃ ከሚለው ጽንሰ ሀሳብ ተነስተ ስለኛ በአፊት አለምንም ብሎ ስለነገረን በግልጽ አማላጅ አይደለም እንለዋለን። ማር ዮሐንስ የተባለ ሊቅ ይህን የዮሐንስ ወንጌል ምዕራፍ አስራ ስድስትን በክፍል በተረጎመበት አንቀጹ ምን ይላል? መንፈስ ቅዱስ ከወረደላችሁ በኋላ በአካል የምታዩትና የሚያያችሁ አስታራቂ አያስፈልጋችሁም ብሎ ተርጉሞታል። መንፈስ ቅዱስ ከወረደላችሁ በኋላ እልክላችኋለሁ እያለ ነበር። በዚህ ክፍል ላይ ክርስቶስ ልክ በስጋው ወራት እንደነበረው ሊለምንላችሁ አያስፈልጋችሁ